ሄዳለሁ ሱን ለመጠየቅ

ሰባት ቀን ምናምን ቆየን። አንድ ስመንገም ማለት ነውእና በጣም ታም መጣው። ምክንያቱም በሰዓቱ እኔ መለየት ያው ማለት የኔ ኑሮ፣ ምክንያቱም ወጥቼ ሰርቼ መግባት እችላለሁ ነገር ግን እሱ ሰው ያስፈልገዋል። ቤተሰብ የሚንከባከበው ግዴታ ለሱ አንድ ሰው ያስፈልገዋል። ታማሚ ነው። ምንም በራሱ የሚያደርግ ነገር የለም። መናገር አይናገር፣ ራበኛይን፣ ታማኛ። ስለዚህ ከስንት ዓመት ጀምሮ ነው ነገር፣ ከሁለት ዓመት በኋላ ነው የታመሙና፣ እንደዚህ ያለው እንደዛ ነው

ያው ቢገብትም ያንን እራሱን አያውቅምማን ማን ያግልሻለሁ። መድኃኒቱን ድሮ ስ ስትኖር የነበረው ጸበል ቦታ ነበር። ጸበል ቦታ ነበር። ጸበል ቦታ ነበረ ማለት በየቦታ ሄዳለው ጸበል እያስኩት፣ ሳገኝ የሰው ልብስ እያጠብኩ፣ ያው ሳጣም እነዛው ማለት ነው። ማን የለም ያለ ማለት ነው። ምን ብዬ ሰዎች መድኃኒቱን የሚገዛው አንዳንድ ሰዎች እዛ ጸበል ቦታ የሚያዩ መድኃኒቱን ይገዛበታል። ከዛ በተረፈ ራሴ ለኝ ተሯሩጬ ሆን ብዬ ብዙ ጊዜ ጥማት ሲገኝ ነው ስራውን የሚሰራ ካደረኛ ስራ ሲጠጥል ደግሞ ግዴታ እሱን ሲያመው እሱ ያስፈልገዋል። እሱን ስለሚያስፈልገው ቁጭ ነው ሆነ ቤት ውስጥ እሱን እጅ ቁጭ ነው ሆነ ቤት ውስጥ ስትቀመጭ ደግሞ ምንም ነገር ከሌለ ታማሚ ልጅ ይዘሽ ከባድ ነው።

ውጭ የሚሰሩ መድኃኒቶች ናቸው፣ እንትን እያገኙ ያሉት እና እነሱ ናቸው እንትን ያሉ። ብቻ አሁን ላይ ብቻ በቃ ግን አሁን ስ ሰዎች እንዳያግዶች የሚፈልግ የሆነ ነገር ስ ዳይፐር ነው የሚጠቀመው። በቃ ልማት ብዙ ነገር አለ። ዳይፐር ነው የሚጠቀመው፣ ወተት ነው ወተት ደግሞ፣ እዚህ አሁን እሱ ከህፃናቶቹ ትልቅ ስለሆነ አይሰጠውም ተብሏል። ለሱ ከተሰጠ ኮታ ያልቃል። መንግስት ኮታ ባጀት አላስገባልንም ብለውኛል፣ እና እሱን ከውጭ እየገዛሁ ነው። እንትን በዚህ ነው የሚወስደው። ወተትና እንትን ነው የሚጠጣው፣ ጁስ ነው የሚጠጣውና በዚህ ነው ሰጠው

እ ሰው ይጠቅላል ሃምሳ ሎሚ ለአንድ ሰው ሸክሙ ለሃምሳ ሰው ጌጡ ነው እና ነገር ለእኔ ለእኔ በግሌ በጣም ከባድ ነው። እንደዚህ ብዬሽ እሱ ለመናገር መናገር ነገሮች እንደዚህ ባሰብኩ ቁጥር መናገር እራሱ ይጠፋብኛል። ስለዚህ

ጤነኛ ጤነኛ ልጆች ያላችሁ ጊዜ አላችሁ እግዚአብሔር የረዳችሁ ሰው ለመጠየቅ እግዚአብሔር ሲፈቅድ ነው፣ እና የተፈቀደላችሁ ሰዎች፣ በረከት ለማግኘት የምትፈልጉ ሰዎች ላቡይን ጠይቁት፣ ትጠይቁት ያሉ የካቲት ሁለት ሁለተኛ ቁጥር ቁጥሩ አስር ነው። እየመጣችሁ እግዚአብሔር ማለት እሷን የምንበሻ ልጆች በጎን ይታለን አይግባሽ ብላችሁ አጽናኗት። በሚችሉት መጠን ደግሞ አካውንቷን እና ስልኳን ትነግረናለች እዚህ ጋር ማስቀምጥላቸው ደወላ የላካችሁ እግዚአብሔር ማረል የምለው እና ያው ሰው ፊት መቆም ከባመዋቅ አለው። ሰው ካልባሰበት ከቤቱ አይወጣም እና ብዙ ነገሮችን በውስጤ ብቻዬን ይዤ ቁጭ ብያለሁ። ምክንያቱም በቀን ማለት ነው ስለማልፈልግ ግን የልጅ ጉዳይ ነው። የልጅ ጉዳይ ስለሆነ እያመመው አሁን ከአቅሜ በላይ እየሆነ መጣ። ከዚህ በኋላ እንዴት ይቀጥላል? ለእኔ ከባድ የሆነ ብዙ ሰው ማለት ለአንዱ የከበደ ሌላው ቃለን ነው እና ማለት በቃ አለንም ማለት እሱም ለእኔ አንድ ትልቅ ተስፋ ነው። ሰው ማጣት በራሱ ትልቅ በሽታ ነው፣ በጣም ትልቅ ህመም ነው እና አሁን እሱ ትኩስ ትኩስ ነገር ያስፈልገዋል። ማን ሰው የለም የሚያመጣልኝ። መቶም እንደዚህ የሚጎበኘኝም የለም ማንም ሰው የለም፣ አይዞሽ ብሎ የሚለኝ የለም። እና ሰው ማጣት አላውቅም፣ በጣም ትልቅ ህመም ነው፣ ከህመም በላይ ህመም ነው። እና ሲቀጥል ልጅ ታሞ ማሳከም አለመቻልም ችግር ነው፣ ማጣት ነው። እና የእኔ ደስታ የእናንተ ደስታ ነው፣ የእኔ ሀዘን የእናንተ ሀዘን ነው። እና በእግዚአብሔር ስም በቃ በአቅም በምትችሉት ነገር ተባብሩን ብዬ ለመናችኋለሁ። ገለሁ እሺ፣ ቤተሰቦቼ እንግዲህ ሼር እያደረጋችሁ ለብዙዎች አድርሱልን። አደራ በሰማይ አደራ በምድር። መታወቂያ ሰላም ነው።